ሰላም በዚህ ቪዲዮ ኔበርሁዶች የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንድጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው ሳይመን የሚባል አንድ ወጣት ለስራ ቃለመጠይቅ ወደ አንድ አካባቢ ምግብ ቤት ሲደርስ እያሳየን ነው። ስራ አስኪያጇ የስራ ልምድ ማመልከቻውን ትመለከትና ለምን ያስር ዓመት የስራ ክፍተት እንዳለበት ትጠይቀዋለች። ሳይመንም በሀፍረት በሕክምና ምክንያት ሆስፒታል እንደነበር ይናገራል። ነገር ግን ስራ አስኪያጇ በእጆቹ ላይ ያለውን ጠባሳ ስትመለከት የፊቷ ገጽታ በድንገት ይለወጣል። ሳይመን በአጋጣሚ በጭንቅላቱ ውስጥ የተለያዩ ድምፆችን መስማት ሲጀምር እንመለከተዋለን። ከዚያም ድምፁ ምንም አይነት ስራ ፈጽሞ ሊያገኝ የማይችል አሳዛኙ ርቀት ብሎም ይጠራዋል። ሳይመን እንዲተው ቢለምነውም ድምፁ ግን ይህን ለማድረግ ብቸኛው መንገድ ራሱን ማጥፋት እንደሆነ ይገልጽለታል። ይህም ሳይመን ሞክሮት ያልተሳካለት ነገር ነው። በድንገት ሳይመንም ወደ እውነታው ይመለሳል። ነገር ግን ስራ አስኬጇን ራቁቱን የሆነ ሰው ሆና ማየት ይጀምራል። በድንጋጤ የማይረባ ቃለም ይናገራል። ከዚያ በኋላም ሰውየው በድንገት ይጠፋል። ስራ አስኬጇ አሁን ሳይመን ሙሉ ለሙሉ እብድ እንደሆነ ተረድታ ቃለ መጠይቁን ባክብሮ ታጠናቅቃለች። በሌላ በኩል በአካባቢው በሚገኘው ዩኒቨርሲቲ ካፍቴሪያ ውስጥ ኤድ የሚባል አንድ መካከለኛ እድሜ ላይ ያለ ሰው አንድ ልጅ ምግብ ሲሰርቅ ይመለከታል። ወዲያውኑም የዩኒቨርሲቲው ደህንነት እንደሆነ በመናገር ይጋፈጠዋል። ነገር ግን ልጁ ችላ ይለዋል። ኤድ በእጁ ያለውን ሳኒታይዘር በልጁ አይኖች ላይ ይረጭና በካቴናም ያስረዋል። ነገር ግን ወደ ዩኒቨርሲቲው የደህንነት ቢሮ ሲደርሱ አለቃው ጄሬሚ ኤድ እንደገና ችግር በመፍጠሩ በጣም ይናደድበታል። ኤድ ዩኒቨርሲቲ ውስጥ አይሰራም። እሱ የቀድሞ የጥበቃ ሰራተኛ ብቻ ሲሆን ያለፈውን ስልጣኑን እንዳለቀቀ የሚያስብ ሰው ነው። ጄሬሚ የልጁን ካቴና እንዲፈታ ያስገድደዋል። እንደዚህ አይነት ነገር ዳግመኛ ከሞከረ እውነተኛ ፖሊስ ጋርም እንደሚደውልና እንደሚያስይዘውም ያስጠነቅቀዋል። በኋላ ጎረቤቶች የሆኑት ኤድ እና ሳይሞንም ወደ የቤታቸው ይመለሳሉ። ሳይመን በቀን የምትማርና እነሱን ለማስተዳደርም የሌሊት ፈረቃ የምሰራ የኮሌጅ ተማሪ ከሆነችው ከእህቱ ዲዲ ጋር ነው የሚኖረው። እህቱም ስለ ስራ ቃለ መጠይቁ ጠይቋለች። ነገር ግን ሳይመን ምንም መልስ አይሰጣትም። ሁለቱም በገንዘብ እየተቸገሩ እንደሆነም ግልጽ ይሆናል። ለዚህም ነው ሳይመን ያገኘውን ሁሉንም አይነት ሥራ ለመሥራት ሲያመለክት የነበረው። በሌላ በኩል ኤድ ፈጽመው ብቻውን የሚኖር ሲሆን ምንም የቤተሰብ አባላትም የሉትም። በማግስቱ ጠዋት ሳይመን የጤና ምርመራ ለማድረግም ይሄዳል። በዚያም ለሚጥል በሽታው መፍትሄ ካለ ይጠይቃል። ነገር ግን ሐኪሙ የሚወስደው መድኃኒት የጎንዮሽ ጉዳቱ ብቻ እንደሆነ ያረጋግጥለታል። ከዚያም ሐኪሙ ንግግሩን ቀይሮ ሳይመን ማንኛውንም ቅዠት ወይም ግራ የሚያጋባ የንግግር ሁኔታ አጋጥሞት እንደሆነ ይጠይቀዋል። ነገር ግን እርሱ አላጋጠመኝም በማለትም ይዋሻል። ወደ ቤቱ በሚመለስበት ጊዜ ሳይመን በአቅራቢያው ባለ አንድ ጠባብ መንገድ ላይ ሁከት ይመለከታል። ከማዕዘኑ የሚደበቅና ጭንብል ያደረገ አንድ ወንበዴ አንዲትን ሴት በጥፊት ሲመታትና በግዳጅ ወደ አንድ ቫን ሲያስገባትም ይመለከታል። ሳይመንም ሴቲቱ እየታገተች እንደሆነ ያወቀው ያኔ ነበር። በዚህ ወሳኝ ወቅትም በጭንቅላት ውስጥ ያለው ድምፅ ይመለሳል። ማፈሪያና እብድ ብሎም ይጠራዋል። ነገር ግን ሳይመን ችላ ብሎትም ወደ ቫኑ መሮጥ ይጀምራል። በጊዜው ባይደርስም ተሽከርካሪው በፍጥነት ከመሄዱ በፊት የሰሌዳ ቁጥሩንም ለመያዝ ይችላል። በሚቀጥለው ትዕይንት ኤድ በቤቱ እያረፈ ሳለ በተከታታይ በሚሰማ የበር ጩኸትም ይደነግጣል። በሩን ያንኳኳ ሰው ወደ ፖሊስ ጣቢያ እንዲሄድ መኪና እንዲሰጠው በድንጋጤ ጠይቀው የነበረው ሳይመን ነበር። ነገር ግን ልጁ እብድ ነው ብሎ ያሰበው ኤድ ሙሉውን ታሪክ ሳያዳምጥ በሩን ከመዝጋቱ በፊትም ይሳለቅበታል። በዚህም ሳይመን ፖሊስ ጣቢያ ድረስ በእግሩ ለመሄድ ይገደዳል። በእያንዳንዱ እርምጃው በራሱ ውስጥ ያለው ድምፅ እየጨመረም ይሄዳል። ከድካም የተነሳም ቅዠት ማየት ይጀምራል። ነገር ግን በአይምሮ ውስጥ ያለው ሁከት ቢኖርም ሳይመን ልጅቷን ለመርዳት ቆርጦ ነበር። ስለዚህ በመጨረሻም ፖሊስ ጣቢያው እስኪደርስ ድረስ መሄዱን ይቀጥላል። ከዚያም ዋና መርማሪዋን ግሎቨርን ያነጋግራትና የጠለፈውን ሁኔታ በዝርዝር ያስረዳታል። ሳይመን መልካቸውንና አለባበሳቸውንም ይገልጻል። ነገር ግን የአፋኞቹን ፊት ማየት እንዳልቻለ ይናገራል። ሆኖም ጠቃሚ የሆነውን የቫኑን የሰሌዳ ቁጥርም ማስታወስ ችሏል። ግሎቨርም ክፍሉ ጉዳዩን በቁም ነገር እንደሚመለከተው ለሳይመን ታረጋግጥለታለች። ነገር ግን ከሄደ በኋላ በጥንቃቄ ስለሱ ማንነት ምርመራ ለማድረግ ተወስናለች። ሳይመን ያልተረጋጋ ባህሪ ያለው ሰው እንደሆነና በራሱ ላይ ጉዳት በማድረሰም ቀደም ሲል ሆስፒታል መተኛቱን የሚያሳይ የጤና ታሪክ እንዳለውም ታውቃለች። በኋላም ሳይመን ቤት ውስጥ መድኃኒቱን የወስድና ለመተኛት እየተዘጋጀ ነበር። በጓዳ ውስጥ የሆነ ነገር እንዳለም ስለሚጠረጥር በደንብ ቼክ ሲያደርግ እንመለከተዋለን። ነገር ግን በራሱ ውስጥ ያለው ድምፅ መርማሪዋ እንደሱ ያለን እብድ በቁም ነገር እንደማትመለከተው ይነግረዋል። ስለዚህ ሳይመን ልጅቷ ስለመገኘቷ ለማረጋገጥም መርማሪዋ ጋር ይደውልላታል። ነገር ግን ግሎቨር የሰሌዳ ቁጥሩን እንደፈተሹና በሌላ ከተማ ውስጥ ያለ መኪና እንደሆነ እንዳወቁ በመናገር ተዋሸዋለች። ሳይመን ይህንን ሲሰማን በጣም ይናደዳል። የህክምና ታሪኩን እንዳወቀችና በቁም ነገር እንዳልተመለከተችውም ይረዳል። ክሎቨርም ስለ ጠላፊው ተጨማሪ ዝርዝር መረጃ እንደሚያስፈልጋት ትናገራለች። ነገር ግን የተናደደው ሳይመን እንደማትረዳውም ስለገባው ስልኩን ይዘጋባታል። በማግስቱ ጠዋት ኤድ ቤት ውስጥ ኦንላይን ላይ ቁማር እየተጫወተ ብዙ ገንዘብ ይሸነፋል። ሳይመን እንደገና ደውሎ የሚመጣና ፖሊስ እሷን መፈለግ ስለማይጀምር ልጅቷ አስቸኳይ እርዳታ እንደሚያስፈልጋትም ይጠቅሳል። ኤድ እንደተለመደው ልጁ በአእምሮ ህመም እየተሰቃየ ነው ብሎ አስበው ነበር ነገር ግን ሳይመን እንደ ኤድ ያለ የጎበዝ ፖሊስ እርዳታ እንደሚያስፈልገው ሲናገር የኤድ ኩራት ይነሳሳና በመጨረሻም ለማዳመጥ ይስማማል። ሳይመን ወደ ውስጥ ከገባ በኋላ ጥቂት የተደበላለቁ ቃላቶችን ይናገራል። ነገር ግን እንዲህ የሚናገረው በጣም ሲደሰት እንደሆነ በፍጥነት ግልጽ ያደርግለታል። ከተረጋጋ በኋላም በጠባቡ መንገድ ላይ ያየውን ሁሉንም ነገር ያስረደዋል ኤድ የሰሌዳ ቁጥሩን ለማጣራት አንድ ድረ ገጽም ይከፍታል ፖሊሶች ብዙውን ጊዜ የተሰጣቸውን ትክክለኛ ቁጥር ብቻ እንደሚፈልጉ ይገልጻል። ነገር ግን እንደ ኤስ ያሉ ፊደላት ከአምስት ጋር ሊሳሳቱ ስለሚችሉ ሁሉንም ሊሆኑ የሚችሉ ልዩነቶችን ለመፈተሽም አቅዷል። ከዚያም ድረገጹ ላይ ቁጥሩን ያስገባል። ነገር ግን ድረገጹ ምዝገባና ክፍያ ይጠይቃል። ኤድም ለመክፈል አቅም አልነበረውም። ስለዚህ ወደ ፕላን ቢ ይዘዋወራል። የውሸት ባጁን ይይዝና ከሲሞን ጋር ወደ ትራንስፖርት ቢሮም ይሄዳል። ሲደርሱ ኤድ የከተማዋ ኮሌጅ የደህንነት ዳይሬክተር መስሎ በመቅረብም ከሰራተኞቹ አንዷንም ያነጋግራታል። የሰሌዳ ቁጥሮቹን የሚሰጣትና በጣም አስፈላጊ ስለሆነ እንድታጣራለትም ያሳስባታል። ነገር ግን ሰራተኛዋ ይህን አይነት መረጃ ለጥበቃ ሰራተኛ ለመስጠት ስልጣን እንደሌላት ትናገራለች። ኤድም ተበሳጭቶ እሱ የጥበቃ ሰራተኛ እንዳልሆነ በመናገር ያስተካክላታል። ነገር ግን እሷ ልትሰማው ፈቃደኛ አይደለችም። ይህ በእንዲህ እንዳለ በጭንቅላቱ ውስጥ ያለው ድምፅ ልጅቷ በዚህ ጊዜ ሞታ ሊሆን እንደሚችል ስለሚናገር ሳይመን መታገስ ያቅተዋል። ይህም ከቁጥጥሩ ውጪ እንዲሆንም ያደርገዋል። ልጅቱ እርዳታ እንደሚያስፈልጋት በመናገርም እየጮኸ የሰራተኛዋን ስልክም ይሰብራል። እንደ እድል ሆኖ ብዙ ከስ ሳይፈጠር ኤድ ሊያረጋጋውና ከቦታው ሊያስወጣውም ይችላል። መኪና ውስጥ ከገቡ በኋላም ይነጋገራሉ። ነገር ግን ኤድ ገና ተስፋ ለመቁረጥ ፍቃደኛ አልነበረም። ስለዚህ ጠለፋው ወደ ተፈጸመበት ቦታ እንዲወስዶም ይጠይቃል። በሌላ በኩል መርማሪ ግሎቨር በሁለቱ ሰዎች በትራንስፖርት ቢሮ ስለተፈጠረ ሁኔታ ተነግሯታል። እሷም በጥልቅ እያሰበች ነው። በሌላ ቦታ ሁለቱ ጠለፋው ወደ ተፈጸመበት ጠባብ መንገድም ይደርሳሉ። ኤድም ሳይመንን ስለ ሴቲቱ መልክ ይጠይቀዋል። ሳይመንም ቀሚስ እንደለበሰችና ሜካፕ እንደተቀባች እናም ስራ የምትሰራ ሴት ትመስል እንደነበርም ይገልጻል። ኤድ ወዲያውኑ ልጅቱ ሴተኛ አዳሪ እንደነበረችም ይገነዘባል። ስለዚህ ተጨማሪ መረጃ ለመሰብሰብ ወደ ቀይ መብራት አካባቢ መሄድ እንዳለባቸው ይወስናል። እዚያም ከደረሱ በኋላ ፖሊስ መስለው አንዲት ሴት ስለ ጠፋችው ልጅ ምንም ነገር ታውቅ እንደሆን ይጠይቋታል። ኤድ እምነቷን ለማግኘትም ሲጋራ እንኳን ያቀርብላታል። ነገር ግን ሴቲቱ ምንም አይነት መረጃ አትሰጣቸውም። ተስፋ ቆርጠው ወደ መኪናቸው ይመለሳሉ። ልክ ሊነሱ ሲሉ ሁለት ወንበዴዎችም ከየት መጡ ሳይባል መኪናውን መደብደብ ይጀምራሉ። ኤድና ሲሞንም በኃይል ከውጭ ይጎተታሉ። ከዚያም አንዲት ሴት ወደ እነሱ ትቀርባለች። በአካባቢው ያሉ ሴተኛ ዳሪዎችን የምታሰራው ሴት እንደሆነችም ይገለጻል። ሁለቱ ፖሊስ እንዳልሆኑ እንዳወቀችና ችግር ውስጥ መግባት ካልፈለጉ ከአካባቢው እንዲርቁም ታስጠነቅቃቸዋለች። ከዚያ አደገኛ ሁኔታ በኋላ ሳይመንና ኤድም ትንሽ ይጣላሉ። ኤድ ስለደከመው ወደ ቤቱ ብቻ መሄድ ይፈልጋል። ነገር ግን ሳይመን ተስፋ ለመቁረጥ ፈቃደኛ አልሆነም። እናም ፍለጋውን ብቻውን ለመቀጠልም አጥብቆ ይጠይቃል። የእሱ ጽናት ኤድንም ነግቶታል። እናም ከሁሉም ነገር በላይ ልጁን ብቻውን ለመተው ፈቃደኛ አልሆነም። ስለዚህም ሐሳቡን ቀይሮ እንደገና ለመርዳት ይወስናል። በኋላ ኤድ ወደ ዩኒቨርሲቲው የደህንነት ቢሮም ይሄዳል። ጀሬሚ በአካባቢው ፖሊስ ውስጥ ጓደኛ እንዳለው ስለሚያውቅም በዚያ ግንኙነት የሰሌዳ ቁጥሮቹን እንዲያጣራለት ፈልጎ ነበር። ትዕቢተኛው የደህንነት ኃላፊ እንደተጠበቀው እምቢ ይላል። ነገር ግን ኤድ ዳግመኛ በዚህ ዩኒቨርሲቲ ውስጥ እንደማይረግጥ ቃል ሲገባለት እሱ ለዘላለም ለማስወገድ ሲልም ይስማማል። ኤድ በመጨረሻ መረጃውን ካገኘ በኋላ እሱና ሳይመን ቀጣዩን እርምጃቸውን ለማወቅ በአቅራቢያው ወደሚገኝ ምግብ ቤትም ይሄዳሉ። ኤድ በአካባቢው የተመዘገቡት ሶስት የሰሌዳ ቁጥር ልዩነቶች ብቻ እንደሆኑ ይገልጻል። ከእነዚህም ውስጥ አንዳቸውም ኤቫንም አይደሉም። ሰሌዳው ምናልባት ተሰርቆ ሊሆን ይችላል ማለትም ነው። እናም ወደፊት ለመሄድ ብቸኛው መንገድ ሶስቱም የተመዘገቡ ተሽከርካሪዎችን በአካል መፈተሽ ነው እና የትኛው እንደጠፋ ለማወቅ ይችላሉ ማለት ነው። በሚቀጥለው ትዕይንት ሳይመንና ኤዴ መጀመሪያው የተመዘገበ ባለቤት ጋር ይደርሳሉ። እንደገና ፖሊስ መስለውም ስለ ተሽከርካሪው ይጠይቁታል። ነገር ግን ባለቤቱ ከወራት በፊት መኪናው እንደተጋጨና ወደ መኪና ማፈራረሻ ቦታ እንደተላከም ይገልጻል። ሆኖም ደረሰኙ ስላለው ይሰጣቸዋል። በደረሰኙ ላይ ያለውን አድራሻ በመጠቀምም ሁለት ወደ የተጠቀሰው የመኪና ማፈራረሻ ቦታ ይደርሱና ከባለቤቱ ከርት ጋር ይነጋገራሉ እሱም ደረሰኙን አንብቦ ተሽከርካሪውን እዚያ እንዳስኮተተው የሚያረጋግጥላቸዋል። ነገር ግን የት እንደደረሰ ስለማያውቅ እንዲፈትሹ ፍቃድም ይሰጣቸዋል። ቦታው ትልቅና የተዝረከረከ ቢሆንም ለተወሰነ ጊዜ ከፈለጉ በኋላ በመጨረሻ የሰሌዳ ቁጥሩ የጠፋበትን ተሽከርካሪ ያገኛሉ። ይህም የሚያሳየው ጠላፊዎቹ ሰሌዳውን ከዚህ የተበላሸ መኪና ሰርቀው በህገወጥ መንገድ ተጠቅመውበታል ማለት ነው። ይህ ማለት ደግሞ ምንም ፍንጭ ስለሌላቸው እነሱን ለመከታተል ምንም መንገድ የለም ማለት ነው። እናም በድንገት ሳይመን ሊፈርስ ካለው መኪና ውስጥ የልጅቷን ጭውትም ይሰማል። እናም በድንጋጤ ከርትም ማሽኑን እንዲያቆም ያዘዋል። ከዚያም ሳይመን ወደ መኪና ውስጥ ሾልኮም ይመለከታል። ነገር ግን እንደገና ቅዠት እያየ መሆኑንም ይረዳል። በውስጡ ያለው ድምፅ እንደገና ያሾፍበትም ይጀምራል። እና በጭንቅላቱ ውስጥ ይሰማው የነበረው ድምፅም በልጅነቱ ያሰቃየው የነበረው የሞተው የአባቱ ድምፅ እንደሆነም እንረዳለን። ኤድ ሳይመን ከድምፆቹ ጋር ሲታገል ተመልክቶ ምን እንደተፈጠረም ይጠይቀዋል፣ ነገር ግን እሱ ደህና እንደሆነ ይናገራል። ትዕይንቱ ከዚያ ወደ ምሽት ይቀየርና ኤድ ቤት ውስጥ ለመተኛት እየተዘጋጀ እናየዋለን። ነገር ግን በመታጠቢያ ቤት ውስጥ ፊቱን ሲታጠብ አንድ ሰው ኬት መጣ ሳይባል በከባዱም ይመተዋል። ይህ በእንዲህ እንዳለ ሳይመንም ቤት ውስጥ ብቻውን በሀሳብ ተውጧል። ውሃ ለመጠጣትም ወደ ኩሽና ሲሄድ በድንገት ወራሪው ኤድን በኃይል ሲደበድበው ይመለከታል። ስለዚህ ጓደኛውን ለመርዳትም ይቸኩላል። በቤቱ ውስጥ ወራሪው ኤድ ላይ ሽጉጥ ደቅኖ ለምን እየፈለገው እንደነበር ይጠይቀዋል። ይህም ሰውየው ጠላፊው መሆኑን ያሳያል። አሁን ደግሞ ሁሉንም ነገር ለማጠናቀቅ ጓደኛው የት እንዳለ ማወቅ ይፈልጋል። ሳይመን በጸጥታም ቀስ ብሎ ሾልኮ ይገባል። በመቀጠል ኳስ በመወርወርም የወራሪው ትኩረትም እንዲከፋፈል ያደርጋል። ይህንንም ተጠቅሞ ኤድ በእግሩ ላይ እስክርቢቶ ሲሰካ፣ ሳይመን ደግሞ ሽጉጡን ከወራሪውም ይነጥቀዋል። ሰውየውም እሱን ከገደለው ልጅቱ ፈጽሞ እንደማትገኝ ያስጠነቅቀዋል። እናም በድንገት ሽጉጡን ለመንጠቅ ሲሞክር ሳይመን ፊቱ ላይ ተኩሶም ይገለዋል። ሳይመን በደነገጠበት ሁኔታ ውስጥም በጭንቅላቱ ውስጥ ያለው ድምፅም ለሁሉም ነገር እሱ መውቀስ ይጨምራል። ነገር ግን የወራሪው ስልክ መጥራት ሲጀምር በፍጥነት ከሀሳቡም ይመለሳል። ከዚያም ሳይመን በከባድ ሁኔታ የቆሰለውን ኤድን ወደ መኪናው አስገብተው እርዳታ ለማግኘት ከዚያ ይርቃል። እሱ ሊተማመንበት የሚችለው ሰው እህቱ ብቻ ስለሆነችም ብዙም ሳይቆየ የቶ የፀጉር ሳሎንም ይደርሳል። ዲዲ እነሱን በዚህ ሁኔታ ስታያቸው ትደነግጣለች። ሳይመንም በጭንቀት እንደተጠቁ ለማስረዳት ይሞክራል። አሁን ኮሌጅ ውስጥ ነርስ ሆነ የምትሰራ ስለሆነም የኢድን ቁስል እንድጠግንለትም ይፈልጋል። ሁኔታውን ስትመለከት ወንድሟ ቁስሉ ላይ ጫና እንዲያደርግም ትነግረዋለች። እሷ ደግሞ በሳሎን ውስጥ እየጠበቀች ያለችውን ደንበኛ ለማስተናገር ትሄዳለች። ፀጉሯ ተሰርቶ ስላበቃ ዲዲ ክፍያት ጠይቃታለች። እዚያ ግን ደንበኛዋ በእጆቿ ላይ ደምታ አስተውላለች። የፈራችው ሴት ከሄደች በኋላ ዲዲ ወዲያውኑ ስራዋን ትጀምርና አስፈላጊዎቹን ቁሳቁሶች አምጥታ ደሙን ለማስቆም የኤድን ቁስል እየሰፋች እናያታለን። በሌላ በኩል ጎረቤቶቹ የተኩሱ ድምፅ ከሰሙ በኋላ ለፖሊስ ስለደወሉ ፖሊስ ቀድሞውንም ወደ ኤድ ቤት ደርሷል። ወራሪው በጭካኔ ስለተገደለ አንድ ላይ ከቦታው ሲሸሹ የታዩትን ኤድንና ሳይመንንም ይፈልጋሉ። ወደ ሳሎኑ ስንመለስም ዲዲ ኤድን ቁስል በተሳካ ሁኔታ አክመው የተፈጠረው ሙሉ ታሪክም ታውቃለች። ስለዚህ ሳይመንም ከፖሊስ ጋር እንዲነጋገር እየመከረችው ነው። ነገር ግን እሱ አያምኑኝም በማለትም ይንብ ይላታል። ልክ በዚያ ጊዜ በዋናው በር ላይም ጩኸት ይሰማል እና ፖሊሶች ሆነውም ይገኛሉ። ሳይመንና ኤድ የተጠለፈችው ልጅ ለማዳን ቆርጠዋል። ስለዚህ ዲዲ ፖሊሶቹ እንድታዘገያቸውም ይጠይቋታል። እሷን በንግግር ስታዘናጋቸው ሁለቱ የወራሪው ሞባይል ስልክ ተጠቅመውም አንድ ሴቭ የተደረገ ቁጥር ጋር ይደውላሉ። ይህ ቁጥር የከርት ሳልቬጅ እንደሆነም ያውቃሉ። ሰውየው ከመጀመሪያው ጀምሮ እየተሳተፈ እንደነበርም ሲገነዘቡ ኤድ እና ሳይመን ፖሊሶች ወሮ እስከ መግባታቸው ቅጽበት በፊት በኋለኛው በር በኩል ወዲያውኑ ይሸሻሉ። በማግስቱ ጠዋት ከርት ጋራዡ ሲገባ ሁለቱም በማየቱም ይደነግጣል። እነሱም ወዲያውኑ መጥተውም ይጥሉታል። ከዚያም ወንበር ላይ ካሰሩት በኋላ ልጅቱ የት እንዳለች እንዲናገር ለማስገደድ ይሞክራሉ። ከርት ምንም አይነት ተሳትፎ እንደሌለው አጥብቆ ቢክድም ሳይመን ብዙም ሳይቆይ ግድግዳው ላይ አንድ ሰዓት ይመለከታል። በውስጡም የሚስጥራዊ ክፍል ነበረው። ሲከፍቱትም ብዙ ፓስፖርቶች በማየታቸው ይደለግጣሉ። ሳይመንም ከፓስፖርቶቹ አንዱ የተጠለፈችው ልጅ መሆኗን ያውቃል። ይህም በቁጣ እንዲሞላ ያደርገውና በድንገት ከርትን በልጅነቱ ያሰቃየው የነበረው የሞተው አባቱ ሆኖ ማየት ይጀምራል። ሳይመን ያለ ሀሳብ አንድ ፒንሳ ይይዝና ጆሮን ሊነቅር ሲልም ኤድ በጊዜ ያስቆመዋል። ከርት ምንም ነገር ለመናገር ፍቃደኛ ስላልሆነ ኤድ ሳኒታይዘር አይኑ ላይ ይረጭበታል። ወዲያውኑ ካልታጠበም ከባድ ጉዳት ሊያስከትል እንደሚችልም ያስጠነቅቀዋል። ይህም ከርትም በጣም ያስፈረዋል። በመጨረሻም ጠላፊው ሴቶችን እዚህ ለማምጣትና ለመሸጥ እንደሚጠቀምበትም ይገልጻል። ልክ በዚያ ጊዜም የሞባይል ስልኩ መጥራት ሲጀምር እናያለን። ይህም በዚህ አሳፋሪ ቅዱስ ሌላ ሰውም እንደሚሳተፍ ግልጽ ያደርገዋል። ኤድ ማን እንደሆነ እንዲናገር ቢጠይቀውም ከርት ሰውየውን ከዚህ በፊት አይቶት እንደማያውቅም ይናገራል። እሱ ለእነሱ የሰሌዳ ቁጥር የሚያቀርብ ደላላ ብቻ ነው። ኤድ አሁንም አላመነም። ይህ ደግሞ ከርትን በእውነት አስጨንቆታል። አይኑን የማጣት ፍራቻ ስለተሰማውም አንድ ጊዜ እቃ ወደዚያ ሰው ቤት እንዳደረሰም ይናዘዛል። ኤድም ፖሊስ ጋር እንዳይደውል ይለምነውና አድራሻውን ይሰጠዋል። ነገር ግን ልክን እንዳደረገ ኤድ ፖሊስ ጋር እየደወለም እናያለን። ከዚያ ሁለቱ ቦታውን ለቀው ሶስተኛው ጠላፊ ያለ ተብሎ ወደሚገመትበት አድራሻ ይደርሳሉ። ይህ በእንዲህ እንዳለም መርማሪ ግሎቨር እና ቡድኗ ወደ መኪና ማፍረሻው ቦታ ደርሰዋል። ከርትን ፓስፖርቶቹን በእጁ ይዞም ይይዙታል። በሌላ በኩል ሳይመንና ኤድ ወደ ቤቱ ሊገቡ ሲሉ ሳይመን በድንገት የሞተውን አባቱን እንደገና ማየት ይጀምራል። ቅዠቱም ያሸንፈውና ሙሉ በሙሉ ወደ ማበድ ያደርሰዋል። ነገር ግን ሙሉ በሙሉ ቁጥጥሩን ከማጣቱ በፊት ኤድ እስክሪብቶውን ጠቅጠቅ ማድረግ ይጀምራል። ሹሉና ተደጋጋሚው ድምፅም ሳይመንን ወደ እውነታው ይመልሰዋል። ኤድ ውጤቱንም ሲያውቅ እስክሪፕቶውን ይሰጠውና ነገሮች እንደገና መበላሸት ሲጀምሩ እንዲጠቀምበት ይነግረዋል። ከዚያ በኋላ ሁለቱም ቤቱን ሰብረው ይገቡና የሚችሉትን ሁሉንም ማዘናትም ይፈልጋሉ። የተጠለፉ የልጃገረዶችም ሰነዶችንም ያገኛሉ። ሳይመንም በድንገት ከላይኛው ፎቅ እንግዳ የሆኑ ድምፆችን ይሰማል። ለመፈተሽ ቸኩሎ ወደ ላይም ይወጣሉ። ነገር ግን ክፍሎቹ ባዶ ነበሩ። ይህም ተጠርጣሪዎቹ ቀድሞውኑ መሆኑ እንደሸሹ ያረጋግጣል። ተስፋ ቆርጠው ወደታች ይመለሱና ሁሉንም ነገር ለመረዳት እየሞከሩ ሶፋ ላይ ይቀመጣሉ። ነገር ግን በዚያን ጊዜ አንዲት እንግዳ ሴት ቀስ ብላ መጥረቢያ ይዛ ትታያለች። ሁለቱም የያትና የደነገጠው ኤድም ወዲያውኑ የውሸት ሽጉጡን ወደ ሷ ያነጣጥራል። ነገር ግን ምንም አይነቱ ከሳት ታስነሳ ከዚያ ሮጣም ትሄዳለች። ይህም ሁለቱ ሴቲቱ የጠላፊው እናት እንደሆነች እንዲገነዘቡ ያደርጋቸዋል። ስለዚህ ወደ ላይ ተመልሰው ቁም ሳጥኑንም ይፈትሻሉ። በማይታመን ሁኔታ አንድ የተደበቀ ክፍልንም ያገኛሉ። ኤድም ከታገለ በኋላ ብሩን መክፈት ይችላል። ከብዙ ድካም በኋላም በውስጡ በመጨረሻ የተጠለፈችውን ልጅ ማግኘትም ይችላሉ። በጠባብ ክፍል ውስጥ ፈርታና ተጨናንቃ ተቀምጣ ነበር። ጉዳዩም አሁን በመፈታቱ ኤድና ሳይመን ከቤቱ በደስታ ሲወጡ ብዙ ቁጥር ያላቸው ፖሊሶች ሲጠብቋቸውም ያገኛሉ። እነሱም ወዲያውኑ በቁጥጥር ስር ውለዋል። ነገር ግን መርማሪ ግሎቨር በሳይመን ኩራት ተሰምቷት በጸጥታ እንኳን ደስ አለ በማለትም ጥሩ ስራ እንደሰራም ታሳውቀዋለች። ፊልሙም ኤድና ሳይመን እየተያዩ ፈገግ ሲሉ እያሳየን እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ